ወይ፣ ሰላም ነሽ? አለ ሉ ሰላም። በዚህ ሰዓት ጫጫታ የት ሆነሽ ነው? በዚህ ሰዓት ጫጫታ ውስጥ የት ሆነሽ ነው? ስራ

እዚህ ጋር አረቶ መና በርበሬ ሁለት ማንኪያ ያለለው አስራ ሁለት ማንኪያ ያበላለሁ። ለምን ይሸግሩ እንጂ ሪከርድ ያደርጋሉ። ሪከርድ እያደረጉ ከሆነ ስትመለስ ስትታያለ። ያ ችግር የለው ጋይ

በፍሪደም ይዝና ታደርጋላችሁ ጋይስ ታፕ አዝናናችሁ ነበር። ዩቲዩብ ላይ ሸቀሉ እያልኳችሁ ነው። ሸቀሉበት በቮይስ ታደርጉና የአሁን ፎቶ ታደርጉታላችሁ። ስሙኝ በቮይሱን ለብቻ የአሁን ፎቶ ትለጥፉታላችሁ፣ ባርግራውንድ ላይ ከዛ ታደርጋላችሁ። ስሙኝ ብቅ እልም እንደዚህ ሲል ምናምን አሁን እዚጋ እንደዚህ ምናምን ነገር።

ሙናፊቃ እየተየናጀረ ዲያስፖራ ነኝ በሚለው ማሊያ አሁኑ ማሊያህም ብቀይር ጥሩ ነው። የዲያስፖራ ማሊያ ትተ የከሰርኩ ማሊያህን ብልብስ ጥሩ ነው እያልኩ ለቅሶ